የሀረሪ ክልል ደንብ ማስከበር ጽፈት ቤት ሕገ ወጥ ንግድን፣ ግንባታንና እርድን መከላከል፣ ብሎም የኮሪደር ልማቶችን ከጉዳትና ከብልሽት መጠበቅ አንድ ሁለት ተብሎ በአዋጅ ተቆጥረው የተሰጡት ተግባርና ኃላፊነቶቹ ናቸው። ተቋሙ ከተማዋን ለነዋሪዎቿ ምቹ ለማድረግ ደንብ በተላለፈ ማንኛውም ሰው ላይ እንደ ጥፋቱ ሁኔታ ድርጊቱን የማስቆም፣ የማዘጋት፣ የማሸግና የማስነሳት እርምጃ የመውሰድ ኃላፊነትም ተሰጥቶታል። ከዚህም ባሻገር በመንገድ ላይ በህገ ወጥ መንገድ ሲሸጥ የተገኘ ሸቀጥ ወይም የመንግስትን መሬት በመውረድ በህገ ወጥ መንገድ በተገነባ ግንባታ ላይ ያረፈ የግንባታ ቁሳቁስ የመያዝ፣ የመውረስ፣ አስፈላጊ ሆኖ ሲያገኘው በጨረታ የመሸጥ ስልጣንም ተሰጥቶታል። ተግባር ተግባርና ኃላፊነቶቹ እነዚህ በኮሊደር ላይ የተሰጡት በአጠቃላይ የልማት ስራውን ውበቱን እንደጠበቀ እንዲቀጥል እዛ አካባቢ ላይ ደንብ በመተላለፍ ህብረተሰቡ እንዳያደርግ የመጀመሪያ፣ እዛ ቦታ ላይ ኮሊደሩ ላይ በመቀመጥ ግንዛቤ መፍጠር ስራ የሰራ ላይ አደረግለት ደንብ ማስከበር፣ በመቀጠል አላስፈላጊ ሲሆን ደግሞ እዛ አካባቢ ላይ ቅጣት ይቀጣል። ይህን ነገር የሚያደርገው ከተቋቋመለት ዓላማ አንጻር ነው። ደንብ ማስከበር፣ የልማት ስራዎችን የመጠበቅ፣ ታሪካዊ ቦታዎችን ቅርስ ጀጎል ውስጥ አካባቢ ላይ የመጠበቅ፣ ይህን ነገሮች ከተልእኮ አንጻር ይሰራል። ሁለት ህገወጥ ግንባታ መከላከል፣ ህገወጥ ንግድን መከላከል፣ ህገወጥ እርድን ንግድን፣ እርድን፣ ህገወጥ ፍሳሽን ፍሳሽ በቱቦ የሚለቀቅ መንገድ ላይ አሁን ደግሞ በቅርቡ ደግሞ የጸደቀው ከ89 በኋላ የወንዝ ዳርቻ በክልላችን ጸድቋል። የወንዝ ዳርቻም ለደንብ ማስከበር አንድ ዋናው ተዋናይ እዛ ጋ የሚወስደው ደንብ ማስከበር ነው። ያንን ህግ ማስከበር ፍሳሾቹ ለምነኛ ስራ ስለሆኑ ከአካባቢ ጥበቃ ከምን ጋር በጋራ በመሆኑ የምንሰራቸው ስራዎች ናቸው። እነዚህ ከተቋቋሙለት ዓላማዎች ውስጥ በጣም ብዙ ተቋቋመቹ ያለ ህገወጥ ንግድ ብያለው፣ ህገወጥ ግንባታ ብያለው፣ ህገወጥ እርድ ብያለው፣ ህገወጥ የመንገድ አጠቃቀምም አይኮሊደር ቅድም ያልናቸው ነገሮች ህገወጥ የመንገድ አጠቃቀም እሱ ላይ ነው የሚካተቱት። አንዲት ውብና ጽዱ የሆነች ከተማ ከመልካም መገለጫዎቿ ውስጥ አንዱ የመንገዶቿ ጥራትና ምቾት ነው። ፍልስስ ያሉና በእግረኞች የማይጨናነቁ መንገዶች ሊኖራት ይገባል። ይህም ለነዋሪዎቿ ጤና እና ደስታን ከመፍጠር ባሻገር ከሌሎች ከተሞች በተሻለ ለኑሮ ተመራጭና አልፎም ተርፎም የቱሪስት መዳረሻ እንድትሆን ያድርጋታል። በዚህም በየጊዜው ጥራታቸውን የጠበቁ መንገዶችን በመገንባት ውበቷን ተጨምራለች። ይሁንና ከዚህ በተቃራኒው በከተማችን ያሉ መንገዶች ለንግድና ለመሳሰሉት ህገወጥ ተግባሮች በመዋል በከተማዋ ነዋሪዎች ላይ አሉታዊ ጫና ከመፍጠር ባሻገር የከተማዋንም ገጽታ ሲያበላሹ ከርመዋል። ይህ ተግባር ህጋዊ የንግድ ፍቃድ ሳይኖራቸው ህጋዊ ባልሆነ መልኩ የእግረኛ መንገዶች ላይ የተለያዩ ሸቀጣሸቀጦችን ዘርግተው በሚሸጡ ግለሰቦች ብቻ ሳይሆን በህጋዊ ነጋዴዎችም ይዘወተራል። ታዲያ ይህ ህገ ወጥ ድርጊትን ከመከላከል አንጻር በደንብ ማስከበር ጽሕፈት ቤት በኩል እየተሰሩ ያሉ ስራዎች ምን ይመስላሉ ስንል ጠይቀናል። ድሮ ደንብ ማስከበሮች ብስኩት፣ ውሃና ሌሎች ሸቀጦችንም ይወስዱብን ነበር። ከዚህ ሳምንት ጀምሮ ግን ጥሩ መሻሻል እያየን ነው። በተቋሙ በኩል እየታዩ ያሉ ለውጦች አሉ። በጣም ጥሩ ነው። ጥሩ እንቅስቃሴ ያላቸው ይሰራሉ። እዚህ አካባቢ አሁን ብዙ ህገወጥ ነጋዴዎች አሉ። እነሱ እዚህ አካባቢ እንትን እንዳይሰሩ ይከላከላሉ፣ ይሰራሉ። ጥሩ ነው እንቅስቃሴያቸው። እስካሁን ያለው ነው። እዚህ አካባቢ ላይ የተመደብነው ህገወጥ ንግድ ላይ ነው። በአካባቢያችን የሚሰሩትን መጥፎ ነገሮችን ነው የምናስወግደው። ወደ ንግድ ዓለም በህገወጥ ንግድ ዓለም ውስጥ ያለውን ወደ ህጋዊ እንዲሆን እያስገባን ነው በዛ መንገድ የምታዩትም እንደዚህ በዚህ ኬዝ የሚገኘው አብዛኛው ለበሽታ የሚደረገው ለካንሰር በሽታ የሚያመጣው ፀሐይ ላይ በሚቀመጠው ሀይላንዶች ነው እና ስለ ጤና ላይ በጣም ክትትል እናደርጋለን። ያው ህብረተሰቡ ትንሽ የመስማት ችግር አለበት። በወደ ላይ ብትወጣ እንደዛ ነው፣ አይሰሙም። በመከራ ጠዋት ታግለን ነው የሚያነሱልን ሀይላንድ እና ይህን ደግሞ ጤና ቢሮ እኛንም እንዲያግዘን በክትትል እንላለን። ተቋሙ ክልል ውስጥ በእንደዚህ አይነት እያደረጋቸው ያለው ነገር ከወትሮ በበለጠ ጊዜ እንቅስቃሴ እያደረገን ያለው አሁን ከተማው፣ እናንተም የከተማ ነዋሪ ናችሁ እና ከተማው ላይ ስትንቀሳቀሱ፣ ሚዲያ ናችሁ ስትንቀሳቀሱ በጣም ታያላችሁ። የህብረተሰብን ጥቆማ እናንተ ጋር ሊደርስ ይችላል። ለምን በተለያየ ቦታ ላይ እግረኛ መንገዶች አረር ላይ ዝግ ነበሩ። በየቦታው ላይ ሰው ልጅ እንደፈለገው መነገድ ይችል ነበረ፣ አሁን አይቻልም። መንግስት ያመቻቸልን ህገወጥ ንግድን እንዲቀንስ እኛ ካደረግነው አክቲቪቲ ውጭ መንግስት ያመቻቸልን ምንድን ነው? የገበሬ ምርት በሽጫ ቦታ ሰጥቶልናል። ያን የገበሬ ምርት በሽጫ ቦታ ላይ ከአውመር ምናምን የሚመጣ አካባቢ ላይ ማሰልጠኛ አካባቢ ገንደቡቤ ላይ ተሰርቶልናል። እዚህ ወደ ገል መሽር አካባቢ አሁንም እየተሰራ ነው ያለው። ስለዚህ ነገሮች ክልሉ ከሰራቸው ነገሮች ሁለት ደግሞ ኮሊደር ልማት ከተማችን ላይ በመግባቱ የህገ ወጥ ንግድን እንዲቀንስ አድርጎታል። ይህን ስራዎች ደግሞ እኛ እየሰራን እንገኛለን። እኛ ጋር ግንኙነታቸው ምንም አይልም። አንዳንዴ ያለው ችግር ምን አለ መሰለህ፣ እነሱ እኛ ያው ህጋዊ ነጋዴን ግን ግብር ከፋይ ነን። ለመንግስት ያው ከፍተኛ ግብር ከፋይ እንደመሆናችን መጠን ደግሞ መብታችንም ግዴታችንን ማወቅ አለብን። እኛም እንደዛው፣ እነሱም ደግሞ ያን ነገር ጠብቀው ነው መሄድ ያለባቸው። አሁን ለምሳሌ አንድ ሰው የሚረዳን የለም። አሁን ለምሳሌ እቃ እቃ እናወርዳለና እቃ ስናወርድ እስኪያነሳ እስክናነሳ ድረስ አይጠብቁንም ወይ እቃ ደግሞ እዚጋ ሽጠን አውጥተን ለመጫን ራሱ ጊዜ አይሰጡ ነው። እቃውን ጭኖት ሄዳለህ፣ ይመጣሉ በመኪና። ማንም ያስረዳ ነገር የለም። ለዚህ ጉዳይ ነው ያወጣው፣ ለዚህ ጉዳይ ነው እዚጋ። ምን ያህል ይህን ያህል ቆየ ብሎ የሚረዳ ሰው የለም። ዝም ብሎ ጭኖት ሄዳለህ። በሌላ በኩል ደግሞ እኛ ለምንድን ነው እንደዚህ የምታደርጉት ስንል፣ ቀጥታ ጫኑ መኪና ላይ ከቤተሰቡ እየቆጠራችሁ ጫኑ እንባላለን። እንደዛ እንዳናደርግ ደግሞ ትራፊኮች መንገድ ላይ መኪና መቆም ይሽያሉ። አለ እና ሁለቱ ቢሮዎች አንድ ላይ ተስማምተው የሆነ መፍትሄ ለነጋዴው አካል ቢያደርጉት፣ ሰው እየተማረረ ስላለ የሆነ መፍትሄ ቢያደርጉልን አሪፍ ነው ብዬ አስባለሁ። የወሰዱትን እቃ በፊት ያው ተመላልሰ ተመላልሰ እንዲሁም በቅጣት ትወስዳለህ። ከዛ በኋላ ግን ውርስ ነው ተብሎ አልመሰለኝ። አይመለስም ውርስ ነው ተብሎ አናውንስ ተደርጎ ነበር መሰለኝ። ከዛ በኋላ አይመለስም። እቃ የተወሰደ እቃ አይመለስም። በእርግጥ ደንብ ማስከበሮች በስራቸው በአግባብ እየሰሩ ነው ብዬ አምናለሁ። ሆኖም ቀረ ግን በዚህ መካከል ሁላችሁም አንድ ናቸው ብሎ ባንገልጽም በመካከላቸው ደንብ ማስከበር ሳይሆን አግባብ ያሉን ስራ የሚሰራብን ሁኔታ አለ። ምክንያቱም ደንብ የሚከበረው ለእኛው ነው፣ ለእነሱ ብቻ ሳይሆን ለማህበረሰብ ነው። ከዛ ውስጥ ማህበረሰብ ማለት እኛው ነው እየተከበረ ያለው እዚጋ ማጽዳት፣ እዚጋ ህገወጥ ነጋዴ ማንሳቱን ተገቢ ነው ብዬ አምናለሁ። በዚህ መካከል ደግሞ እኛ ለምሳሌ እዚህ ህጋዊ ነን ግብር ከፍለን ቦታችን ጠብቀን እየተቀመጥን ባለበት ሁኔታ እኛ ባላወቅነው ሁኔታ ምክንያቱም ለምሳሌ ብንሳሳት እንኳን ወጣ ብንል እንኳን እቃችሁ ሰብስቡ ብንል ህግ እናከብራለን፣ ሰብሰብ ማድረግ እንችላለን። ምን ጥቅም ነው? ለምሳሌ በረንዳ ነው፣ ከበረንዳ አልፎ ከቤት እቃ ሁሉ የሚያነሱብን ሁኔታ አለ። አንዳንዴ አንዴ ከዚህ ጋር እቃ ተጭኖብን ሄዶ ለምሳሌ የአራት ሺህ ብር እቃ የ አምስት ሺህ ብር እቃ መዘጋጃ ሄዶብን ተጭኖብን የአራት ሺህ ብር እቃ ተጭኖ ለመሄድ አምስት ቀን ስድስት ብር ስድስት ቀን የምንመላለስበት ሁኔታ አለ። ለማስመለስ እና እንመልስ በምን ሰዓት፣ እስከ አምስት ሺህ ብር የሚጠይቁብን ሁኔታ አለ። እንግዲህ ከዚህ ሄደው እቃ የአራት ሺህ ብር እቃ ነው አምስት ሺህ ብር መጠየቅ አግባብ አይደለም። እነዚህ የሚወርዱ እቃዎች ደንብ ወጥቶላቸዋል። ቅድም ከ89 የተጸደቁ ነገሮች ውስጥ ጠዋት ከ12 ሰዓት እስከ 3 ሰዓት ታወርዳለ። ከዛን ሰዓት በኋላ ማውረድ በደንብ መተላለፍ ያስቀጣል። ዋና መንገድ ላይ ምን ላይ ለምን ያተሽከርካሪ ቆሞ ሲያወርድ መንገድ ነው የዘጋው። ከ12 ሰዓት እስከ 3 ሰዓት ይወጣለትን ደንብ ለዛ ነው። ከ12 ሰዓት እስከ 3 ሰዓት ድረስ ግን ማውረድ ይቻላል። ከዛ ውጭ ግን አይቻልም። ሰዎች ቅሬታ የሚያነሱት እኛ ጋም ይመጣል ቅሬታ ክፍል አለንና፣ ከዚህ በፊት ያልነበረን ቅሬታ ክፍል አሁን ከፍተናል። በራቸው ላይ ይነግዳሉ። ንግድ ፍቃድ የሚከፍልበት የቱ ጋ ነው? ቤት ውስጥ ነው ንግድ ፍቃድ የሚከፍልበት። ለምሳሌ ይሄ ቢሮ እዛ በረንዳ ድረስ ነው ንግድ ፍቃድ የሚከፍልበት። በረንዳ ላይ የሳስቀመጡ ግን የበረንዳ ንግድ ነው የሚባለው። የበረንዳ ንግድ ደግሞ እኛ ከልክልናል። አምስት ሺህ ብር ያስቀጣል በእኛ ደንብ። በአሁን በጸደቀው በ892016 ደንብ መሰረት አምስት ሺህ ብር ቅጣት ያስቀጣል። እና በዛ ነገር ኦልረዲ አሁን እቃ መውሰድ ሲስተም ውስጥ ቀይረነዋል። ምን አይነት ሲስተም ነው? ሪሲት ነው ቆርጠው የሚሄዱልን። ሪሲቱ በሁለት ቀን ውስጥ ገቢ ካላደረግ እጥፍ ነው የሚያደርገው ሪሲቱ ማለት ነው። አምስት ሺ ብር ነው የተቀጣው በሁለት ቀን ውስጥ ያን ቅጣት ገቢ አርግተ ስሊፕ ካላመጣ አስር ሺ ብር ነው የሚገባው። ያንን ነው እየሰራ ነው ያለ ነው። እና ቅሬታዎች አንዳንድ እንትን ያሉት እኛ ጋም አይተን ቅሬታ ክፍልን ውጭ ወተን ልከን አረጋግጠንበት ምላሽ የተሰጡ ነገሮች አሉ። ከዛ ውጭ ደግሞ በደንብ አስከባሪዎች ላይ የሚነሱ ቅሬታዎች ላይ እርምጃ የወሰድንባቸው ሰዎች አሉ። ስቲል አሁን ስጠሩን ድረስ ራሱ በቁጥር ስራ ያዋል ነው ሰው አለ። ለምን ሰው ልጅ ነው፣ እና ማያጠፋ ምናምን አለም። እና አንድ ግለሰብ ደግሞ ደንብ ማስከበር ሙሉ ጽህፈት ቤቱን ሊወክል አይችልም፣ ራሱን ሊወክል ይችላል። ስታፍ ሰራተኛ ነው። ስለዚህ በህግ ጥያቄ እያደረግና ያለ ነው ህብረተሰቡ አሁንም እኛ ጎን ይሄንን ጥቆማዎች አሁንም በራችን ክፍት ነው፣ መተው መጠቆም ይችላል። 025666 አለ የኛ ስልክ ቁጥር እዚህ እየከፈት ነው። በቅርቡ ደግሞ ነጻ የስልክ መስመር እንከፍታለን። የትምህርት ጥራት የበርካታ ባለድርሻ አካላትን የጋራ ጥረት ይጠይቃል። መንግስትም የበኩሉን ሚና ለመወጣት የተለያዩ ስልቶችን ነድፎ ሲተገብር ይታያል። የትምህርት ጥራትን ተደራሽነትና ተሳትፎን ለማሳደግ በተለይም የመምህራንን ሙያ ከማጎልበት ለመማር ማስተማሩ አጋዥ ሁኔታዎችን በመፍጠር ረገድ በርካታ ስራዎችን እየሰራ መሆኑ ይታወቃል። ይሁንና በሐረር ከተማ አንዳንድ ትምህርት ቤቶች አካባቢ የመማር ማስተማር ስርዓቱን የሚያውኩ ድርጊቶች ይስተዋላሉ። በእነዚህ ትምህርት ቤቶች ቅርብ ርቀት ላይ የሚስተዋሉ የጫት ገበያዎች፣ መጠጥ ቤቶችና ቁማር ቤቶች በትምህርት አሰጣጥ ሂደቱና በተማሪዎች የነገ ሕይወት ላይ አሉታዊ ተጽዕኖ በማስከተል ላይ ይገኛሉ። ታዲያ ይህን ከግንዛቤ ውስጥ በማስገባት መጠጥ ቤቶች፣ የጫት ገበያዎችና ቁማር ቤቶች ከትምህርት ቤት አካባቢ 200 ሜትር መራቅ እንዳለባቸው የሚደነግገውን መመሪያ መሰረት በማድረግ በደንብ ማስከበር ጽሕፈት ቤት በኩል እርምጃ እየተወሰደ ይገኛል። ቤዚካሊ በመጀመሪያ አሁን ይሄ የጫት በነበረበት ሰዓት ላይ ወይም የጫት ተራው በነበረበት ሰዓት ላይ ብዙ ሰዎች ጫት ለመግዛት ይመጡ ነበረ። ይሄ ደግሞ የትራፊክ ጃም ወይም መጨናነቅ እንዲፈጠር ያደርግ ነበር። ይህ ደግሞ ተማሪዎች ወደ ቤታቸው በሚሄዱበት ሰዓትም ወላጆች በሚወጡበትም ሰዓትም መጨናነቅ እንዲፈጠር በጣም ትልቅ ተጽዕኖ ያመጣ ነበር። ሁለተኛ ደግሞ የተለያዩ ሰዎች እዚህ መጥተው ጫት ይገዙ ነበር። የመንግስት ሰራተኞች ሊሆኑ ይችላሉ፣ የተለያዩ የስልጣን አካላት ላይ የሚገኙ ሰዎች ይችላሉ። ብዙ ሰዎች መጥተው እዚህ ጋር ጫት ይገዙ ነበር። ይህንን ደግሞ ተማሪዎች በሚመለከቱበት ሰዓት ላይ ወደፊት አድርገው ተምረው ትልቅ ደረጃ የመድረስ ራእያቸውን በትልቅ ሁኔታ የሚሸረሽር ነው። ምክንያቱም እዚህ ጋር መቶ ጫት ሲገዛ እዚህ ጋር መቶ ማህን ነገር ሲናገር ማህን ነገር በሚፈጠርበት ሰዓት ላይ ተማሪው የወደፊት ራእዩ ከዚህ ያላለፈ ነገር እንደሚሆን ስለሚያውቅ ምንም ወደፊት የሰፋ ነገር እንዳያስብ በጣም ትልቅ ተጽዕኖ ያሳድር ነበር። ሌላው ደግሞ ይህ ነገር በመነሳቱ ምን ጥቅም አገኘ ሲባል አንደኛ፣ አሁን ስንወጣ የምናየው ነገር ነው። የትራፊክ መጨናነቁ ያነሰ ነው። ተማሪዎች እንደ ልባቸው ወደሚፈልጉበት ቦታ እየሄዱ ነው። ሌላው ደግሞ እዚህ ጋር የነበረው የጫቱ ገበ ጫት አካባቢ ጫት ላይ የነበረው ሰዎችም በመቀነሳቸው ተማሪዎች ሙሉ ትኩረታቸውን ወደ ትምህርት አድርገው ሌላ ደግሞ ወደ ሌላ ነገር አሳብ እንዳይገቡ ያደርጋል ማለት ነው። አሁን ብንመለከት እዚህ ጋር አንዱ ሰው የጫት ገዝቶ ለሆነች ሴት ይሰጣታል፣ ከዛ ማን ነገር ይናገራል። ሴቶች ሴቶቻችን ይሄንን አይተው ወደፊት ምን ይማራሉ? ወደፊት ምን ይሆናሉ? ይሄ ነገር በጣም ትልቅ ተጽዕኖ ያሳድር ነበር። ስለዚህ ይሄ ነገር መፈጠሩ አንደኛ በተማሪዎች ላይ በጣም ጥሩ የሆነ ተጽዕኖ የሚያሳድር ነገር ነው ማለት ነው። በዚህ አስር ዓመት ውስጥ በርካታ ጊዜ ጥያቄዎች አቅርበናል ያው እንዲነሳ ማለት ነው። በተለያየ አጋጣሚ የተወሰነ ጊዜ ይነሳል፣ ተመልሶ ይመጣሉ፣ ይነሳል፣ ይመጣሉ። በትምህርት ቤት ላይ ከፍተኛ ጫና ነው የሚፈጥረው። አንደኛ ተማሪዎች መግቢያና መውጫ ሰዓት ላይ መጨናነቅ ይፈጥራል። ይሄ ጤናማ ነው መጨናነቅ ብቻ መሆኑ ሁለተኛ ለዛ ያንን ለመግዛት የሚመጡ የተለያዩ ሰዎች ደግሞ መኪና የሚያቆሙባቸው ቦታዎች ናቸው፣ ትምህርት ቤት በር ላይ ያቆማሉ። ስለዚህ ያም ተጽዕኖ አለው። እንደገና ተማሪዎች አርፍደው በሚመጡበት ጊዜ እኛ ተማሪዎችን ለመቆጣጠር አንችልም። ምክንያቱም ተማሪዎች እንዳያረፍዱን እንገልጽላቸዋለን፣ የተለያዩ ክትትሎች እናደርጋለን። በተወሰነ ምክንያት ተማሪ ከግቢ ውጭ የሆነ ማለት የማይሆን ቦታ ላይ ነው የሚገኘው ማለት ነው። ስለዚህ ለእኛ ስጋት ነው፣ ለወላጅም ስጋት ነው። ያ በመሆኑ ተማሪዎቻችን ላይ የተለየ ተጽዕኖ ሲያመጣ ነው የቆየው ማለት ነው ማርፈድ ማለት ሌላ ችግር ነው። በር መዝጋት አንችልም። እኛ በር ላይ ነው የምንጠብቃቸው። ምክንያቱም በምንም ምክንያት አረፈዱ ማለት በር ብንዘጋባቸው እንደሌላው ትምህርት ቤት የእኛ ቦታው አስቸጋሪ ስለሆነ ለሌላ ችግር ይጋለጣል። ይሄ ነገር በጣም በዚህ ነገር ጥያቄ ስትጠይቁ ደስ ያለ ነው የምንመልሰው። ለምን እስከ ዛሬ እራሱ እራሱ ደንቡ ጸድቆለት አልገባንብና ወደኋላ የቀረንበት ነገር ነበረ። አሁን ቶርሴቶች አካባቢ ላይ ጫት ይሸጥ ነበረ። ሞቢል አካባቢ ለምሳሌ ለመቀስቀስ በመኮረ ሞቢል አካባቢ ጫት ይሸጥ ነበረ። ሁለት መቶ ሜትር ማይሙራ ውስጥ ነው ብር የሚሸጥ የነበረው የተማሪ በር ላይ ማለት ነው። ያ ነገሮች አንስተናል፣ አራተኛ አካባቢ አንስተናል፣ ለብዙ ጫት ተራዎች ላይ ተነስቷል። አራተኛ አካባቢ ካያችሁ እግረኛ መንገድ አይኖርም ነበረ ህብረተሰብ የሄደው ተማሪው የሚሄደው በስፋልት ላይ ነበረ። ለአደጋ የሚጋለጥ ነበር ተማሪው። አሁን ግን በስትክክል እግረኛ መንገድ ንጹህ ሆኖ እግረኛ መንገድ ላይ ነው ህብረተሰቡ እየሄደ ያለው። ሆቴል ቤቶች ደግሞ ከነ ወጥተን መጀመሪያ ለህብረተሰቡ ለሆቴሎች መጀመሪያ ነግረን አወያይተን፣ ለብረት ሆቴሉ ባለቤቶቹም ማለት ነው ይህን አወያይተን 200 ሜትር አይደለም አይሞላም ያሉትንም ሰዎች መሀንዲስ ከቢሮ መድበን ያንን ማረጋግጠን ነው ያደረግንላቸው። ስለዚህ ያንን አሁን የተዘጉ እንትን መዝጋት ሳይሆን ያንን ድርጊት አታድርጉ ነው። ምግብ አትሽጡ የሚል አላዘዝንምኛ እኛ ያልነው ትምህርት ቤት አካባቢ ስለሆነ ትምህርት ቤት አካባቢ ስለሆነ መጠጥ መሸጣችው ያልነው እንጂ ምግብ አይሽጡ ሆቴሉን ሙሉ ለሙሉ ይዝጉ የሚል ነገር በተለያየ ይህን ነገር ህግ ሲያስከብር ስናስከብር በተለያየ ሚዲያ ላይ ሰዎች ወደ ሌላ ነገር ቀይረው እንመለከታለን። እና ይሄ ለትውልድ ነው አዲስ አገር ተረካቢ ትውልድ ነው እና በዚህ በአገር አዲስ ተረካቢ ሀገር ትውልድ ላይ መንከባከብ ምን ማለት የሁላችንም ድርሻ ሊሆን የሚገባው የደንብ ማስከበር ስራ ሊሆን ብቻ አይገባም፣ የሁሉም ድርሻ ነው ይሄ ነገር ስለዛ ያንን ነገር አዋኪ ድርጊቶችን ከትምህርት ቤት አካባቢ ያታድርጉ ነው ያልነው እንጂ የሆነ ወደ ሆቴል ሙሉ ለሙሉ ስራ አቁሙ ብሎ አለም የዘጋ ነው። እኛ ምግብ መሸጥ ማንም የከለከለ መገደድ በሆቴል አካባቢ ላይ የተባለው ነገር ኦልሬዲ ጥቆማ እንደዚህ ህብረተሰቡ የሚጠቁመን ጥቆማ እርምጃ ወስደናል። እሱ አካባቢ ሀረር ከተማ የኮሪደር ልማት እንቅስቃሴ ከተጀመረ ወዲህ ከተማዋ በልዩ መልክ ተሞሽራ መታየት ጀምራለች። ለዚህ ውብ ገጽታ የጀርባ አጥንት የሆነው የኮሪደር ልማት የነባር ማንነቷን ታሪክ ከመቀየር አንጻር እያበረከተ ያለው አስተዋጽኦም ከፍተኛ ነው። በአስገራሚ ገጽታና በተለየ መልክ መገለጽ የያዘችው አንጋፏ ከተማ አሮጌ ልብሷ ለውጣ በዘመናዊ ማንነት መዋብ ጀምራለች። ይህ ለከተማዋ ውበት ምክንያት የሆነ የኮሪደር ልማትም ዘላቂ ጥቅም ይሰጥ ዘንድ በደንብ ማስከበር ጽሕፈት ቤት ደንብ አስከባሪዎች ጥበቃ ይደረግለታል። በኮሪደር ልማቱ ላይ ጉዳት ያደረሱ አካላትንም በመቅጣት ላይ ይገኛል። በዚህ መንገድ እንደሌለበት የሳይክል መንገድ እንደሆነ በዛ ጋር ቁሻሻ እየጣሉ አው እያለ እያለ ወንዴ ከማወቅም፣ እነሱ ያስተምሩናልኛ አውቆ የሚያጠፋ ነው የበዛው። አውቆ አጥፊ፣ ያው እዚህ ላይ መሄዱ ራሱ ሁለት ወርም ሆነ ሁለት ሺህ ብር ያስቀጣል። ይሄ ህፃናት እሺ፣ መጣ አሁን፣ እንዴት አድርጌ ነው መታው አሁን፣ እንዴት አድርጌ እቆጠዋለሁ አለው እሺ፣ እንዴት አድርጌ እገርፈዋለሁ እሺ ምንም ማድረግ ስለማንችል አዋቂዎች አሉ፣ ብዙ ሰዎች አሉ። ከገጠር የመጡት እንዲያውም እነሱ ይሻላሉ። ስናስተምራቸው እሺ አጠፋን ብለው ይቀበላሉ። የከተማው የባሰበት ሆነ። እኛ ከከተማው ጋር ነው። አሁን ከአሁን በኋላ ያው ቅጣቱም ሆነ ትምህርቱም ሆነ እየቀጠለ እንዲሄድና ሀገራችን እንድትለመልም እኛ አንድ የለፋንባትን መንግስት የሁሉ ወጪ ያወጣባትን ስንት የደከመባትን እንድናጣ አንፈልግም። ከአሁን በኋላ እንዲያውም የበለጠ እያማረን እንድንሄድ ነው ምንፈልገው ገናነን ትንሽ ይቀረናል። ህብረተሰቡንም ባይሆን ሰብሰብ አርገን ስብሰባም ስንሄድ አንዳንድ ቦታም ትምህርት ቤትም ወላጅ ሲጠሩ ቢነገሩልን ደስተኛ ነው። ከወላጅ ጋርም ከተማሪ ጋርም እንዳንጋጭ ከገበሬውም ጋር እንደዛ፣ ገበሬ ማህበር ይሄ ነገር ቢነገርልን ደስ ይለናል። ለምን እነዛን ሰዎች ከማስደንገጥ በፊት ተምረው፣ መተዋላ፣ በቃ ትዋሃዳ፣ ለእሺ መልስ እንኳን ይሰጠዋል። አሁን መተናነቅ ደረጃ ነው። ምንም ማድረግ አንችልም። እኛም እንጀራ ነው፣ ስራ ነው፣ ይህ ገንዘብ ላብ ነው። እያደረግን ያለነው ጥረት በዛ በኮሊደር ልማት ላይ ባለነው ነገር የመጀመሪያ ህብረተሰቡን ግንዛቤ መስጠት ስለላ ነው። ህብረተሰቡ ግንዛቤ እንዲያገኝ ይሄ የሳይክል መንገድ ነው፣ ይሄ የእግረኛ መንገድ ነው የሚለውን ህብረተሰቡ ግንዛቤ እንዲያገኝ። ሁለት ግሪን ኤሪያ ህብረተሰቡ እንዳይረጥ ይህን ግሪን ኤሪያ መርገጥ፣ ጠቅላለም የእናንተ ሀብት ነው። በየቦታው በኮሊደር ልማቱ ላይ ተንቀሳቀሳችሁ ካያችሁ ደንብ አስከባሪዎች አሉ፣ ደንብ አስከባሪ ኦፊሰሮች ያንን ነገር መጀመሪያ ግንዛቤ እየፈጠሩ ነው ያሉት። በመቀጠል ደግሞ ህግ ማስከበር ያን ግንዛቤ ፈጥረህ ያለት ሁለተኛ ደንብ የሚተላለፍ ሰዎች ደግሞ ቅጣት እየቀጣን ያለ ነው። በአካልም በበራሪ ወረቀትም አናውስ፣ በሶስቱም ቋንቋ በሶስቱም ቋንቋ አናውስ፣ ስለ ደንብ ማስከበር አናውስ እያደረግን ያለ ነው። የእናንተ ሚዲያ ራሱ ከአንዴ ሁለቴ ሶስቴ የኮሊደር ልማት ላይ ራሱ መጥቶ ቀረጻ እርግቶ ለህብረተሰብ እንዲዳረስ እያደረገ ነው ያለው የእናንተ ሚዲያ በመቀጠል በራሪ ወረቀት በሶስቱም ቋንቋ ታትመው እየተበተኑ ነው ያሉት። ለማንበብ ለሚችለው ወረቀት አለ አሉ አሉ ወረቀቶች አሉ አሉ ማየት እንችላለን። ምጣት ችላ አሁን ሰሞኑን ያልነውን አልደምር ነውም፣ ግን በስትክል የተደመረ ከዚህ ወር በፊት ሁለት ነጥብ አራት ሚሊዮን ብር ነው የተሰበሰበው በቅጣት በተለያዩ ቅጣት በህገ ወጥ በህገወጥ ግንባታ የተሰበሰቡ ማለት ነው በቅጣት። የህገ ወጥ ግንባታንም ይሁን የህገ ወጥ ንግድ ችግርን ለመፍታት ደንብ ማስከበር ጽሕፈት ቤት የተለያዩ እርምጃዎችን ቢወስድም ችግሩን በዘላቂነት መፍታት አልቻለም። የህገ ወጥ ቤት ፈረሳውና የጎዳና ነጋዴዎችን ከጎዳና የማስነሳቱ ሂደት ዛሬም አንሳ ወይ 50 በሚል ድርድር የሚመራ መሆኑ ለችግሩ ዘላቂ መፍትሔ እንዳይመጣ ምክንያት መሆኑን አንዳንዶች ያነሳሉ። የከተማችን ነዋሪዎችም የተቋሙን ሰራተኞች ደንብ አስከባሪ ከማለት ይልቅ አንሳ ወይ 50 በሚል ቅጽል ስም መጥራት ይቀነዋል። እኛም ይህ በህዝብ ዘንድ በተቋሙ ላይ የሚስተዋለውን መጥፎ ምልከታ ከመቀየርና የተቋሙን ሰራተኞች በዲሲፕሊን ከማነጽ አንጻር ተቋሙ ምን እየሰራ ነው ስንል ጠይቀናል። ይሄ ትክክል ነው የተባለው የብልሹ አሰራር ተቋሙ ባይዘው የብዙ ኃላፊነት፣ ብዙ ግዴቶች ያሉት ተቋሙ ብዙ ስራ እየሰራ ያለው የማይሆን ስም ያለበት ነገር፣ አዎ ትክክል ነው አለ እሱ። ነገር ግን ኦረዲ ያንን ነገር ለማለት ደንብ ማስከበር ህብረተሰቡ እንደዚ እንደዚህ አድርግቶ የሚያየው ነገር ሳይሆን ደንብ ማስከበር ለምን ህብረተሰቡ ጋር ተቃርቦ ደንብ ማስከበር ምን እንደሆነ ምን እንደሚሰራ ለምን ለህብረተሰቡ ግንዛቤ አንሰጥም በሚል ትምህርት ቤቶች አካባቢ፣ እድር ቤቶች አካባቢ፣ የተለያዩ ቤቶች ላይ አካባቢ ስለ ደንብ ማስከበር ባለሙያ መድበን ግንዛቤ እየፈጠሩ ነው ያሉት እኛ አባላቶች በየወረዳው ማለት ነው፣ ግንዛቤ እየፈጠሩ ነው ያሉት። እስከዚህ በፊት በእናንተ ሚዲያ ራሱ በሚዲያ ራሱ ሽፋን አልነበረም፣ ደም ማስከበር አሁን በእናንተ ሚዲያ ራሱ በተደጋጋሚ ሽፋን አራሱ እያገኘን ያለው ለምን የሚዲያ አንድ ህዝብ ጋር ተደራሽ ስለሆነ በዛ ሚዲያዎች እያገኘን ያለ ነው ድጋፍ። በመቀጠል የዚያ በዚያ አመት ላይ 2018 ላይ የተለያዩ ስልጠና ለአባሉ ለውስጥ ላለውም ማባል ውጭ ላለውም ስታፉ ኦፊሰሩም ስልጠና የተለያዩ ስልጠናዎች በፀረ ሙስና እና በምናምን የተለያዩ ስልጠናዎች እቅድ ይዘናል። ስለዚህ ይህን ነገር ይቀርፈናል ብለን አድርገናል። ሁለት አዲስ ቅጥር ጀምረናል። አዲስ ቅጥር ማስታወቂያ ወጥተን ዛሬ ኦልሬዲ ሜዲካል ምርመራ ላይ ነው ያሉት። ያን ሜዲካል ምርመራ እንደጨረሱ ደግሞ እነዚህ አሁን ስልጠና ለመስጠትም በሽፍት ካልሆነ በስተቀር ሙሉውን ስልጠና እሰጣለሁ ካልክ ኮሪደር ልማቱ ሊበላሽብን ይችላል። ያለን የሰው ኃይል አነስተኛ ነውና እዛ በዛ ነገሮች ነው ጅምር ያለው። በዚህ አመት ላይ ግን እቅድ አቅደናል ከጸረ ሙስና ከተለያዩ የህግ ጠቅላይ አቃቢ ስልጠና መጥቶ ለደንብ አስከባሪ እንዲሰጥ እቅድ ይዘናል። የሐረሪ ክልል ደንብ ማስከበር ጽሕፈት ቤት በክልሉ ህገወጥ ተግባራትን ከመከላከል አንጻር እያደረገ ያለው ጥረት አበረታች ነው። በቀጣይ ተጠናክሮ ሊቀጥልም ይገባል። ነገር ግን በከተማዋ ዋና ዋና የኮሪደር ስፍራዎች እያደረገ ያለውን ጥበቃ በጀጎል ውስጥ ለውስጥም በተሰሩ ስራዎች ላይ ሊጠናከር ይገባል። ከዚህም ባሻገር ከኮሪደር ልማቱ አጠቃቀም ጋር ተያይዞ የህብረተሰቡ ግንዛቤ አነስተኛ በመሆኑ ከቅጣት ባሻገር ማስተማሩ ላይም መበረታት ያስፈልጋል።